ሰላም ጤና ይስጥልኝ። ለኔ ወደ ቻናላችን ተከታታዮች የዛሬ አዳዲስ መረጃዎችን ይዘን ቀርበናል። በመጀመሪያ አርእስታትን እናስቀድማለን። የህወሓት ማዕከላዊ ኮሚቴ የፌዴራል መንግስትን አስጠነቀቀ። በአፋር ክልል ኤርታሌ አቅራቢያ የተፈጠረው የእሳተ ገሞራ ፍንዳታ ስጋትን ደቅነዋል። የእሳተ ገሞራ ፍንዳታ የፈጠረው የአባዋራ ብናኝ ቀይ ባህርን ተሻግሮ ምዕራብ የመን መድረሱም ተሰምቷል። በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ የሚሊሻ ኃላፊ ማናታቸው ባልታወቁ ታጣቂዎች ተገድለዋል። የሊባኖሱ ሄዝቦላህ ታላቁን ወታደራዊ አዛዥ በእስራኤል ለተገደለበት አስታወቀ የሚለውና ሌሎች መረጃዎችን ይዘናል እስከ ድርታችን ፍጻሜ እንድትከታተሉን በአክብሮት ጋበዝናችሁ በአፋር ክልል ኤርታሌ አቅራቢያ ከሺ አመታት በኋላ ለመጀመሪያ ጊዜ የእሳተ ገሞራ ፍንዳታ ተከሰተ በአፋር ክልል ኤርታሌ ተራራ አቅራቢያ ትናንት ዳር 14 2018 የእሳተ ገሞራ ፍንዳታ መከሰቱን የሀገር ውስጥ መገናኛ ብዙሃንና አለም አቀፍ እሳተ ገሞራ ክትትል ኤጀንሲዎች ዘግበዋል ፍንዳታው በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከሰተ የመጀመሪያ ሊሆን እንደሚችል ተገልጸዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ የሁኔታውን ክብደት በመረዳት ለተከታታይና ጥልቅ ዘገባዎች የሚዲያ ስምሪትን ማድረጉን ጠቅሶ የኤርታሌ ፍንዳታው ከወትር በተለየ መልኩ የመጠንና የድምፅ አስደንጋጭነት እንደነበረው በስፍራ ከተሰማሩ ጋዜጠኞችና ከአካባቢው ነዋሪዎች መረጃ ተረጋግጧል ብሏል። ኤርታሌ እሳተ ገሞራው በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች እስና አመድ መሳይ ብናኝ ማስከተሉም ተገልጿል። የድምጡ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ አፋር ቲቪ በስልክ ያነጋገራቸው ነዋሪዎች መናገራቸው ዘግቧል። የኔዘርላንድ ዜና ወኪል ቢኤንኦ ኒውስ ዓለም አቀፍ የእሳተ ገሞራ ክትል ኤጀንሲዎች ዋቢ አድርጎ እንደዘገበው በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10 ሺህ ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ነው ተብሎ ይታመናል። እንደ ቢኖ ኒውስ ዘገባ የቱልዝ ቮልካኒክ አፍ አድቫይቨሪ ሴንተር የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 17.7 ኪሎ ሜትር ወደ ሰማይ ከፍ ማለቱን ገልጸዋል እንገልጿል። የእሳተ ጎመራው ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ አካባቢዎችን ነዋሪዎችን ማፈን ጀምረዋል የተባለ ይገኛል። ከእሳተ ገሞራ ውስጥ ሰማይን የሚሸፍን አመድና አባዋራ የወጣ በአቅራቢያ ወደሚገኙት የአፍዴራ ከተማና በዙሪያ ያሉ ቀበሌዎች ደርሰዋል ተብሎ ነበር። ዘግይቶ በወጡት መረጃዎች ደግሞ የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የፈጠረው ያቧራ ብናኝ ቀይ ባህርን ተሻግሮ ምዕራባዊ የመን መድረሱ ተሰምተዋል። ፍንዳታው የለቀቀ ባለው ሳልፍር ዳይኦክሳይድ ስለተባለ መርዛማ ጋዝ ሳይንቲስቶች ማሳሰቢያ እየሰጡ ይገኛሉ። የሰመራ ዩኒቨርሲቲ የጂኦሎጂ መምህሩ ኖራያኒ ሚዮ ከአካባቢ ነዋሪዎች አጣርተው እንደገለጹት አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ ሌሎች ችግሮችን ሊያስከትል እንደሚችል ገልጸዋል። ህብረተሰቡም አፍን አፍንጫና ዓይንን ለመሸፈን የሚያስችሉ እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢው ጥንቃቄ ማድረግ እንደሚገባው አስገንዝበዋል። የሕወሓት ማዕከላዊ ኮሚቴ ፌዴራል መንግስትን አስጠነቀቀ። የሕወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀለ ሲመክር ሰንብቶ በአውጣ መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ ሰምቷል። ድርጅቱ በመግለጫው የፌዴራል መንግስትን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮችን ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉ የታጠቁ ኃይሎችን ለማስወጣት ፍቃደኛ አይደለም ብለዋል። ስምነቱ ያጓተትና ያዳከምንም ብለዋል። መግለጫው ቁሬታ ብቻ ሳይሆን ዛቻም ያለበት እንደነበር ተሰምቷል። የፌዴራል መንግስት ይህን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነትን ይወስዳል ሲል ህወሓት አስጠንቅቋል። ለአፍሪካ ህብረትም ጉዳይ ነይት የሚል መልእክት ልከዋል። በሌላ በኩል ህወሓት በመግለጫ ወደ ራሱ ባረም ተመልክተዋል። በክልል ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሽነት በከፍተኛ ሁኔታ መስፋፋትን በማመን ይህን ለማስተካከል ከጊዜያዊ አስተዳደር ጋር እጅና ጓንት ሆኖ እንደሚሰራ ቃል ገብተዋል። ውስጣችንን ያጠራ ነው፣ አንድነታችንን ተመልሰዋል የሚል መልእክት አስተላልፈዋል። በአጠቃላይ መግለጫው በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ ፌዴራል መንግስት ስምምነቱን ካላከበረ ነገሮች አያምርም የሚል ይዘት ያለው ሆኗል። በኬንያና ኢትዮጵያ አዋሳኝ አንድ የሚሊሻ ኃላፊ በታጣቂዎች ተገደለ። በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ የሚሊሻ ኃላፊ ማንነታቸው ባልታወቁ ሰዎች ተገድለዋል ሲል ፖሊስ ገልጸዋል። ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ ጋምቡና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበር የአካባቢ ነዋሪዎች ለቲክቫህ ኢትዮጵያ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሙያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ ሁለት ሰዓት ድረስ በሙያሌ ኢትዮጵያና ጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው የሙያሌ ከተማ በኩል ቦሌ ተብሎ በሚጠራ አካባቢ ከፍተኛ ተኩስ እንደነበር ገልጸዋል። ለቦታ በቅርብ ርቀት ላይ ስለነበር በጣም ደንግጠን ነበር ያለን ሌላ የሙያሌ ነዋሪ ተኩስ ምልልስ እንደነበር ያስታውቅ ነበር ሲልም ገልጸዋል። ተኩሱ ጋብ ሲል ከኢትዮጵያ በኩል አንድ ሰው መገደሉንና አንድ ሰው ታክቶ መወሰዱን ሰማን ሲሉም አክለዋል። በኢትዮጵያ በኩል የኦሮሚያ ክልል መስተዳድር ስር በሚገኘው የሙያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቅጅራ በአካባቢ በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚልሻ ኃላፊ መገደሉን ለቴኪቫ ገልጸዋል። የገዳዮችን ማንነት በተመለከተ ያልተጣራ ነው፣ ከኬንያ የጸጥታ አካላት ጋር የምነጋገርበት ይሆናል። የታጠቀ ይሁን የመንግስት አካል ስናጣራ የምለይ ይሆናል ሲሉም ተናግረዋል። ወደ ውጭ መረጃ ስናልፍ የሊባኖስ ሄዝቦላህ ታላቁን ወታደራዊ አዛዥ በእስራኤል እንደተገደለበት አስታወቀ። ቤሩት ላይ እስራኤል በሰነዘረችው አየር ጥቃት ሃይታም አሊ ተባታባይ የተባሉት ወታደራዊ አዛዥ መገደላቸው ሄዝቦላህ አረጋግጠዋል። እስራኤል የፈጠመችው ጥቃት ውጥረት እንዲባባስ ያደርጋል እንጂ መፍትሄ አያመጣም በሚልም ሄዝቦላ ወቅሰዋል። ዋና አዛዡ በዳሄህ ደቡባዊ ቤሩት ህይወታቸው ካጡ አምስት ሰዎች መካከል አንደኛው ናቸው። ታላቁ የጦር አዛዥ ተገድሎብኛል ሲል መግለጫው ያወጣው ሄዝቦላ በጦር ክንፍ ውስጥ ተባታባይ ያላቸው ማዕረግ በግልጽ አላስቀመጠ ከዛሬ ዓመት አንስቶ እስራኤል ከገደልቻቸው ቁልፍ ወታደራዊ አዛዦች መካከል አንደኛው መሆናቸው ግን ሄዝቦላህ አልካደም አልካደን የእስራኤል ጦር አዛዥን አጥፍተናቸዋል ባለበት ቅጽበት የጠቅላይ ሚኒስትር ቤንጃሚን ነታንያሁ ቢሮ ቁልፍ አዛዥ የአየር ጥቃቱ ኢላማ ሆኗል የሚል ሀሳብም ባውጣቱ ይታወሳል። የሄዝቦላህ ከፍተኛ ባለስልጣን ማህሙድ ክማቲ እስራኤል ቀይን መስመር አልፋለች ሲሉም አስጠንቅቀዋል። ታባታባይ ከሊባኖሳዊት እናታቸው እናታቸውና ከኢራን አባታቸው በ1960 ዓመተ ምህረት ነበር የተወለዱት። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የዩክሬን ጦርነት ለመቋጨት ጥቂት ስራዎች እንደቀሩት ተናገሩ። እጅግ ወሳኝና ከፍተኛ ለውጥ መመዝገቡን ያስረዱት ሚኒስትሩ ሩቢዮ መስራት የሚገባቸው ስራዎችም እንዳሉ አስገንዝበዋል። አዳሩም በጀኔቫ ስዊዘርላንድ ከአውሮፓ ህብረትና ዩክሬን ጋር የተደረገው ድርድር በጎ ውጤት ማስመዝገብንም ጠቁመዋል። ፕሬዝዳንት ዜሌንስኪም ቢሆን የዶናልድ ትራምፕ ተደራዳሪ ቡድን እኛን የመስማት አዝማሚያ ያሳይቷል በሚል የጄኔቫውን ድርድር ገልጸውታል። ዩክሬንና የአውሮፓ አጋሮቿ ፕሬዚዳንት ዶናልድ ትራምፕ ያቀረቡት ባለ 28 ነጥብ የሰላም ይውረድ እቅድ ለሩሲያ ያዳላ ነው በሚል በጥርጣሬ የመለከቱታል። የክሬምላኑ ፑቲንም የትራምፕን ውጥን በበጎ መመለከታቸው ጥቅማቸው እንደተከበረላቸው ያሳያል በሚል ዜለንስኪ ይወቅሳሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢየም የትኛም የመጨረሻ ስምምነት ወደ ሩሲያ ከመላኩ በፊት በዜለንስክና ትራምፕ መካከል ምክክር ይደረጋል ብለዋል። አሁንም ሁለቱ ጉዳዮች ላይ መስራት እንደሚያሻ አጽንኦት ሰጥተዋል ሩቢዮ ፈረንሳይ፣ ብሪታንያና ጀርመን አማራጭ እቅድ ለማቅረብ በየፊናቸው መንቀሳቀሳቸው አይዘነጋም። በሌላ በኩል እና ሞስኮ ከባድ የአየር ለአየር መጠቃቃት ውስጥ መግባታቸው ለችግሩ መፍትሄ ለማምጣት ጊዜው ብሩቅ መሆን ያሳያል በሚል በስጋት መልክ ሀሳባቸውን የሚያስቀምጡ የፖለቲካ ተንታኞች ቁጥር ማያል ይሆናል። የተወደዳችሁ የቻናላችን ተከታታዮች የሌለቱ መረጃዎችን ነዚህ ነበሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋብዝን እንሰራለን። አባታችኋለን። ሰላም